እግዬ የኔ ቆንጆ እንኳን ተወለድሽልን። አደለም ሰላሳ ዓመት አርባ ዓመት ቢሆንሽ ራሱ ማለት ነው። ጊዜሽን በሚገባ የተጠቀምሽው ከአረብ ሀገር መልስ አንቺ ብቻ ነሽ። ምክንያቱም ነገ አንቺን የሚጦሩ ሀገር የሚረከቡ ሶስት እንቁ የሆኑ ልጆችን አፍርተሻል። በቃ ከአረብ ሀገር መልስ ቤተሰቦቼ፣ ጊዜዋን በአግባቡ ማይቆጫትን ጊዜ ያሳለፈችው ሀረግ ብቻ ናት። ብዙ እኔን ጨምሮ ብዙዎቻችን ኢትዮጵያ ገብተን ምንም የሆነ ነገር የሚይዘን በዛው አመስግነን ሳይሆን ያለንን ሳናመሰግን ስደት የምንመለስን ና እሷ ግን ባላት ነገር አመስግና ሶስት እንቁ የሆኑ ልጆችን ከስደት መልስ አይኗን ባይኗ ያየች ጀግና ሴት ብትኖር ሀረግናት። አደለም ሰላሳ አመት አርባ አመት ቢሆናት አይገረም አይደንቅም። ምክንያቱም ጊዜዋን በጣም ተጠቅማበታለች። ሲቀጥል ደግሞ ዘሌ ራሱ ጀግና ባለው ጀግና ባል እግዚአብሔርን ነው የምላችሁ። ምክንያቱም የአሁኑ ወንዶች ማለት ነው ማርያምን እንውለድ ጋር እናያስ ከምትሉ ይልቅ ስደትን ብትሉ የሚመርጡ ናቸው እሱ ግን ስደትን ሳይሆን ወልደው ባላቸው ነገር እሱ የቀን ስራ ሰራ ምንም ተፍተፋለ ባላቸው በረከት እግዚአብሔርን እያመሰገኑ የሚኖሩ በሌላው የማይቀኑ ባላቸው የሚኖሩ ደስተኛ ሆነው እግዚአብሔርን እነሱን ነው እኔ ያየሁትና በጣም ነው ደስ የሚለው ከአንድ ጠንካራ ሴት ጀርባ ከአንድ ጠንካራ ሴት ጀርባ አንድ ጠንካራ ወንድ አለ፣ ከአንድ ወንድ ጀርባ አንድ ጠንካራ ሴት አለች የሚባለው፣ ሁለቱ ናቸው ያስመሰከሩት። በቃ ባላቸው አመስግነው ልጆች እየወለዱ ደስተኛው ነው የሚኖሩ። እነሱን እናየው እግዚአብሔር እንምላቸውና እግዚአብሔርም ደግሞ ተጨምሮ ይባርካቸዋል። በቃ ስደትን እንኳን ለመመኘት ተውና፣ ድጋሚ ያው በቅርብ ነበር የወለደችው አሁን ሶስተኛ ልጇን ድባርጋ፣ አሁን ደግሞ ያው ክርስትናዋ ምኗን አደረገችና፣ አሁን ደግሞ እሷ ሰላሳ አመት ሞን ላይ የኮሜንቶች በእርግጥ ሀረግዬ ባለፈው እኮ ሰላሳ ሁለት ብለሽ ነበር አሁን ሰላሳ አራትሽ ነው ምናምን የምትሉም አላችሁ አይደለም። ሰላሳ አራት ሰላሳ አምስት አርባ ሀምሳ አመት ቢሆናት ጊዜዋን በደንብ ተጠቅማበታለች። በቃ እውነቴን ነው የምላችሁ። በቃ ሀረግ ጊዜዋን ተጠቅማበታለች። ጎበዝ ጀግና ሴት ነሽ፣ እግዚአብሔርን በጣም ጀግና ነሽ። እኛ ግን በጣም ሰነፎች ነን አንዳንዴ። እግዚአብሔርን ነው የምላችሁ ቤተሰቦቼ። ስደት ስንኖር የኖርን ይመስለናል፣ ግን እኮ እኛ አልኖርን፣ እውነት አልኖርን። ምክንያቱም የአንድ ሴት ልጅ ካልወለደች አይኗን በአይኗ ካላየች ቁጭ ብላ ከዚህ በኋላ በቃ ብላ የራሷን ህይወት ካልኖረች መኖር አይደለም። እግዚአብሔርን ነው የምላችሁ። እና እሷ ቆራ ጀግና ናት፣ በጣም ጀግና ናት። እናቷን ሀያት አድርጋ የሶስት ልጅ ራሷ ባላት ተደስታ ባሏ ባለው ነገር ተደስቶ እንዴት ደስ እንዴት እንደሚያስቀኑ ሶስት ልጅ ያፈራች በገብታ ማለት ነው። እና አንደኛው ስደተኛ ነበረች። እና ሀረግዬ ግልጽ፣ በራሷ ምትኖር ባላት ነገር ተደስታ ምትኖራት ልጅ ናትና እንኳን ተወለድሽ፣ ለእኔ እኔ ቆንጆ ቀሪ ዘመንሽ ደግሞ ከልጆችሽ ጋር የተባረከ ዘመን ይሁንልሽ ልጆችሽም አድገውልሽ አንቺንም የሚጦሩ ሀገርም የሚረከቡ ሀገርም የሚመሩ ያደርጋቸው እግዚአብሔር። በጣም ነው ደስ የምትለኝ። በነገራችን ላይ አረግ ቤተሰቦቼ፣ ምክንያቱም በቃ ባላት ነገር ደስተኛ ሆነ የሚኖሩ ሰዎች ቢኖሩ እነሱ ባህልሽንም አለማድነቅ አይቻልም። እግዚአብሔር ነው ብላችሁ ቤተሰቦቼ ማለት በቃ በላይ በላይ በላይ ሶስት ልጅ ይመስለኛል ከሁለት ዓመት ከሶስት ዓመት ልዩነት ይመስለኛል የወለደችው፣ ሀረግና በጣም ነው ደስ የሚለው። ሶስቱንም እግዚአብሔር ይባርክልሽ። በሚቀጥለው ደግሞ ጨምር። የት አባቱ ካልደፈረሰ አይቀርም። እግዚአብሔርን ያድጋሉ፣ ምንም አይሆኑም። ምክንያቱም ጠንካራ አባት አላቸው፣ ጠንካራ ስለዚ፣ አይዞሽ እናት ብቻዋን ስትሆን ነው እንጂ የሚከብደው፣ እሱ አብሮች ስለሆነ ወለድ ወለድ ወለድ አድርገሽ ጊዜሽን ተጠቀሚበት። እንደኛ ያለነው ግን ያው ጊዜያችንን ሳንጠቀም ጨርሰናል። እና ረግዬ እንኳን ተወለድሽ።